በጣም ከፍተኛ ጠቀሜታዎች አምጥቷል። ባለፉት ሁለት ዓመታት ምንም አይነት ውጊያ አልነበረም። ትልቅ ነገር ነው። የትግራይ ሕዝብ በውጊያው ጊዜ ሰርቪስ አያገኝም። መብራት አልነበረውም። ባንክ ሰርቪስ አያገኝም። ሰላም ጠና ስጥልን እንደምንሏችኋል ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ የመጋቢት 11 ቀን 2017 ዓ ም ከፓርላማ ውሎ ያገኛቸውን መረጃዎች እንደሚከተለው ያቀርብላችኋል። አብራችሁን ሁኖ እንደዚህ ዘመን ሰው እንዳሻው የሚናገርበት ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም ሲሉም ጠቅላይ ሚኒስትር አብይ አህመድ ተናገሩም። ጠቅላይ ሚኒስትር አብይ መንግስታቸው ለትችት በጣም ከፍት እንደሆነና የአሁን ወቅትም ሰው እንዳሻ የሚናገርበት ነው ብለው እንደሚያምኑ ለምክር ቤት አባላት ተናግረዋል። ጠቅላይ ሚኒስትሩ ይህን የተናገሩት የተቃዋሚ የአማራ ብሔራዊ ንቅናቄ ወይም አብን ዶክተር ደሳለኝ ጫኔ ዘለግ ያለ ደቂቃ ወስደው ለጠየቁት ጥያቄም ምላሽ ሲሰጡ ነው። የምክር ቤት አባሉ ዶክተር ደሳለኝ ጥያቄ ሲያቀርቡ በግጭቶችና በመንግስት ኃይሎች ስለተገደሉ ሰዎች የተለያዩ ተቋማት ሪፖርቶችን በመጥቀስም ዘርዝረዋል። እንደዚሁም በእስር ላይ ስለሚገኙ የአማራ ተወላጅ ጋዜጠኞች ምሁራንና ፖለቲከኞችም አንስተዋል። ዶክተር ደሳለኝ ለጥያቄያቸው ብልጽግና የሚታየው ጦርነት የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ከተናገረም ነጭ ፕሮፓጋንዳ ወይም ውሸት ነው ሲሉም ይወቅሰዋል። ዶክተር ደሳለኝ በገዢው ብልጽግና ፓርቲ የሚመራውን መንግስት የሙሉ ጊዜ ጦረኛና ግጭት ጠማቂ፣ እንደዚሁም ጠቅላይ አገዛዝ ስርዓትን የሚከተል ነው በማለትም ወንጅለዋል። ግጭቶችን የማስቆም ተቀዳሚ ኃላፊነት የመንግስት መሆኑን ጠቅሰው ያሳሰቡት የምክር ቤት አባሉ ዶክተር ደሳለኝ ጫኔ የፋኖና የኦሮሞ ነጻነት ሰራዊት ኃይሎች ሰላማዊ እድሎችን አሟጦ እንዲጠቀሙም ጠይቀዋል። ለዶክተር ደሳለኝ ጫኔ ጥያቄ በቀጥታ ምላሽ የሰጡት ጠቅላይ ሚኒስትር አብይም ይህንን ጦር ሰባቂ መንግስት በዚህ ልክ ሲተቹት ህዝብ እንዳይወጣ፣ እንዳይገባ፣ እንዳይማር፣ እንዳያርስ ያደረገው ኃይል ምን ባላየ ባልሰማ አለፉት? ሲሉም መልሰው ትችት ሰንዝረዋል። አብይ ብልጽግና ፓርቲ የሚሰማው የቄስ ሞገሴዎችን ከንቱ ውዳሴ ነው ለሚለው ወቀሳ በሰጡት ምላሽም እኛ ሰፈር ፊት አውራሪ መሸሻ የሉም፣ ፊት አውራሪ መሸሻ በሌሉበት ቄስ ሞገሴ ምን ይሰራሉ? ሲሉም ጠይቀዋል። ባይሆን እኛ ጉዱ ካሳዎች ብንባል ያምራል እንጂ በየት በኩል ነው እኛ ሰፈር ቄስ ሞገሴዎች የሚታዩት? ምክንያቱም እኛ ትናንትን ናፋቂዎች ትናንትን ለማጽናት የምናሸረግድ ሰዎች ሳንሆን ነገን ለልጆቻችን ለማጽናት መጋፈጥ የማይገባን ጉዳይ የምንጋፈጥ ለውጥ ፈላጊዎች ነንም ሲሉም ተናግረዋል። ዶክተር ደሳለኝ የሰዎች እስር በተመለከተ ላቀረቡት ትችት አብይ በሰጡት ምላሽም በአሁኑ ወቅት ያለውን ሁኔታ ከቀደመው ጋር አነጻጽረውም ተናግረዋል። እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት እኔ የዚህ ፓርላማ አባል ነበርኩኝ። ቅድም እንዳደረጉት ግልጽ ስድብ በፓርላማ ውስጥ አይፈቀድም ነበረበት፣ አናቅም፣ አሁንም የለም ሲሉም ተናግረዋል። ጠቅላይ ሚኒስትሩ ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጠማቂ፣ ጆሮ የሌለው ከሚል በላይ ሌላ ምን ስድብ አለ። እዚህ ፊት ለፊታችን ሆነ እየተሳደቡ እንኳን ካልታሰሩ ሰው በንግግር ብቻ አይታሰርም ማለት ነውም ብለዋል። አብይ መንግስታቸው ለትችት በጣም ክፍት መሆኑ የገለጹት ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ተብሎ መጠቀሱን ተቃውመዋል። በዚህ ፓርላማ ከዚህ ፓርላማም ውጭ ያሉት ይታዘባሉ። እንደዚህ ዘመን ሰው ሁሉ ያሻውን የሚናገርበት ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም ሲሉም ለምክር ቤት አባሉ ምላሽ ሰጥተዋል። ጠቅላይ ሚኒስትር አብይ አህመድ ለሁለት ዓመት የቆይታ ጊዜው የተጠናቀቀው የትግራይ ጊዜያዊ አስተዳደር ለሚቀጥለው አንድ ዓመት እንደሚቀጥልም ተናግረዋል። ጠቅላይ ሚኒስትር አብይ ሐሙስ፣ መጋቢት 11 ቀን 2017 ዓ.ም በፓርላማ ተገኝተው ለቀረበላቸው ጥያቄ ምላሽ ሲሰጡም ጊዜያዊ አስተዳደሩ የተሰጠው የሁለት ዓመት ጊዜ የመጠናቀቁን መጠናቀቁን ገልጸዋል። የቆይታ ጊዜው የተጠናቀቀውን ጊዜያዊ አስተዳደር ለማስቀጠል አስፈላጊ የህግ ማሻሻዎች እንደሚያከናውኑ አስታውቀዋል። በዚህ መልኩ የሚቀጥሉ አስተዳደር እስከ ቀጣይ ምርጫ ድረስ እንደሚቀጥልም ተናግረዋል። ይህን ለማድረግ ከጊዜያዊ አስተዳደር ርዕሰ መስተዳደር አቶ ጌታቸውና ምክትሎቻቸው ጀኔራል ታድሶ ወረደ እና ጄኔራል ጀነራል ጻድቃን ገብረትንሳይ ጋራ ምክክር መደረጉን ገልጸዋል። አብይ በክልሉ ከሚንቀሳቀሱ የተለያዩ ፓርቲዎች ጋራ ንግግር እያደረገ መሆኑን ጠቅሰው በዚህ መሰረት አስፈላጊው የሕግ መሻሻያ ተደርጎም ለሚቀጥለው አንድ ዓመት ይቀጥላልም ብለዋል። በተደረገው ንግግር መሰረትም ለሚቀጥለው አንድ ዓመት መጠነኛ የሕግ ማሻሻያ ተደርጎም ጊዜያዊ አስተዳደሩ ይቀጥላል የሚል እምነት ነው ያለኝ ሲሉም አክለዋል። ጊዜያዊ አስተዳደሩ ተጨማሪ ውጊያ እንዳይቀሰቀስ በማድረግ ረገድ ለሰራው ስራ መመስገን አለበት ያሉት ጠቅላይ ሚኒስትሩም የሰጠናቸው የሁለት ዓመት ጊዜ አብቅቷል። ተጨማሪ ህግ ማሻሻያ የሚያስፈልገው ጉዳይ አለ። የህግ ማሻሻያው ተገምግሞ እኛ መጠነኛ ማሻሻያ ተደርጎ በፕሪቶሪያ ስምምነት መሰረት ጊዜያዊ አስተዳደሩ እስከሚቀጥለው ምርጫ ድረስም ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡ የስልጣን ባለቤት መሆኑን ማረጋገጥ ይጠበቅበታል ብለዋል። ጠቅላይ ሚኒስትሩ በዚህ ንግግራቸው በግለሰቦች ረገድ ለውጥ ሊደረግ ይችላል ያሉም ሲሆን በጠንካራ ጎናቸው ተወድሰው በደካማ ጎናቸው ተወቅሰው የሚቀያየሩ ሰዎች እንደሚኖሩም ተናግረዋል። በትግራይ ክልል የተፈጠረውን ፖለቲካዊ ቀውስ ተከትሎ ብዙዎች በኢትዮጵያና ኤርትራ መካከል ጦርነት ሊነሳ ይችላል የሚል ስጋታቸውን የገለጹም ሲሆን አብይ ይህንንም ፍርሃት አጣጥለዋል። ትግራይና መላው የኢትዮጵያ ሕዝብ ሰላም ወዳድ ነው ያሉም ጠቅላይ ሚኒስትርም በትግራይ ጦርነት ይፈጠራል ብለው እንደማያምኑም ገልጸዋል። ትግራይ ለሁለት ዓመታት የዘለቀው የእርስ በርስ ጦርነት ያበቃው በ2015 ዓ ም ጥቅምት ወር መጨረሻ ላይ ሁለቱ ዋና ዋና ተፋላሚ ኃይሎች የኢትዮጵያ ፌዴራላዊ መንግስትና ህዝባዊ ወያነት ሀርነት ትግራይ ወይም ህወሀት የሰላም ስምምነት መፈራረማቸው ተከትሎ ነበረ። ይህንም ተከትሎም ምርጫ እስኪደረግ ድረስ ክልሉ እንዲመራ ጊዜያዊ አስተዳደር እንዲቋቋምም አስችሏል። ነገር ግን ከቅርብ ወራት ወዲህ በህወሀት ውስጥ ባሉ ከፍተኛ አመራሮችና በትግራይ ጊዜያዊ አስተዳደር መካከል የስልጣን ሽኩቻም ተከስቷል። ጊዜያዊ አስተዳደሩ አንዳንድ የህወሀት ሰዎች ስልጣን በኃይል ለመንጠቅም ሞክረዋል ሲልም ይከሳል። ሁለቱም ወገኖች አንዳቸው ሌላቸውን ከውጭ ተዋናዮች ጋር ይሰራሉ በሚልም ይካሰሳሉ። አድማጮች፣ የዛሬ የፓርላማ ውሎ እንዲህ አጠር መጠን አድርገን ወደ እናንተ አቅርበኗል። በያላችሁበት ሰላም ውሎ ይሆንላችሁ።